ዘንድሮ ከሻሸመኔ በሶስት ባስ ነው የመጣ ነው። እኛ ማህበረ ጎልጎታ ዝክረ አቡነ ገብረ መንፈስ ቅዱስ ሻሸመኔዎች እንባላለን። እንግዲህ በሕይወት ብንኖር ወይ ብንሞት የጌታ ነን እንዲል ሮሜ 14 8 ዓመታዊውን የጻድቁን አቡነ ገብረ መንፈስ ቅዱስን በዓል ለማክበርና በረከታቸውን ለመሳተፍ የተጓዙ የመንፈስ ቅዱስ ልጆቻችን በዓሉን በሰላም አክብረው ወደ የበዓታቸው ሲመለሱ በገጠማቸው አደጋ ሕልፈተ ሕይወታቸውን ስንሰማ ጥልቅ የሆነ የሐዘን ስሜት ተሰምቶናል። በሌላ በኩል ደግሞ በሕይወተ ሥጋም ከእግዚአብሔር ሳይለዩ የቤት አገልጋዮች በመሆናቸው ወደ አገለገሉት አምላካቸው በመጠራታቸው ልዩ የሆነ ክብር ነው። ምክንያቱም በዚህ ምድር ላይ እያገለገሉ በሌላ አገልግሎትና እረፍት መጠራት ከእሱ የተሰጣቸው ጸጋ መሆኑን እናምናለን። ከራሱ ወደ ራሱ ከእረፍት ወደ እረፍት መጠራት ከእሱ ካልሆነ ከማን ይሆናል? ማለትም እነዚህ አገልጋዮች በሕይወትም የሚያምላክ በሞትም የሚያምላክ በመሆናቸው እግዚአብሔርን እናመሰግናለን። የሄዱትም አስቀድመው ወደሚያውቁት ቦታ እንጂ ወደማያውቁት ስፍራና ፈጣሪ አይደለም። አምላከ ቅዱሳን ነፍሶቻቸውን ከመካነ ቅዱሳን ጋር ያሳርፍልን፣ ለወዳጅ ዘመዶቻቸው መጽናናትን ያደልልን እያለን አደጋው ከተከሰተበት ጊዜና ሰዓት አንስቶ የክልሉ ባለሥልጣናትና መንግስት እያደረገ ያለውን ርብርብ ድጋፍ ሳናደንቅ አናልፍም።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 በቆይታችሁም ጊዜ ሚዲያን ሰብስክራይብ እያደረጋችሁ ቤተሰብ ታድርጉን ዘንድ ጠየቀን። ስለምታዳምጡን እናመሰግናለን፣ ክበሩልን። ከትናንት በስቲያ ከአርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ በዓለ ንግስ ሲመለሱ ወላይታ ዞን ዳሞት ወይዴ ወረዳ በዴሳ ከተማ አቅራቢያ በደረሰው የመኪና አደጋ 14 ምዕመናን ወዲያውኑ ሕይወታቸው አልፏል። ከባድ ጉዳት ደርሶባቸው በኦቶና ሆስፒታል በሕክምና ላይ ከነበሩት 21 ሰዎች መካከል አራቱ ሕይወታቸው ማለፉን ከዞኑ ፖሊስ የደረሰ መረጃ ያመላክታል። በአጠቃላይ አሁን የሟቾች ቁጥር ይህ መረጃ እስከተዘጋጀበት ጊዜ ድረስ ወደ 18 መድረሱ መድረሱን የተሰማው ይህ እጅጉን የሚያሳዝን ዜና ነው። ከትናንት በስቲያ ህይወታቸውን በሞት ከተነጠቁ ምዕመናን መካከል በትላንትና ሁለት በአጠቃላይ የ11ዱ ምዕመናን ስርዓተ ቀብር መፈጸሙን ሻሸመኔ ከሚገኙ አድባራት ተረጋግጧል። 11 ምዕመናን ስርዓተ ቀብራቸው እንዲፈጸም የተደረገው እንደየሰፈራቸው ቅርበትና በየአጥቢያ ቤተ ክርስቲያናቸው ነው። በዚህ መሰረት ስድስት ሰዎች በደብረ አሰቦ አቡነ ተክለ ሃይማኖት ቤተ ክርስቲያን ሶስቱ ደግሞ በልደታ ቤተ ክርስቲያን የተቀበሩ ሲሆን በወቅቱ መኪናውን ሲያሽከረክር የነበረው ሹፌርና ታዳጊ ልጁ እንዲሁም ሌሎች ቀሪ ምዕመናን ደግሞ በቅዱስ ዮሐንስ ቤተ ክርስቲያን ስርዓተ ቀብራቸው ተፈጽሟል። የቀሪዎቹ ስርዓተ ቀብርም በቤተሰቦቻቸው ፍላጎትና በልዩ ልዩ ምክንያቶች በዛሬው ዕለት እንደሚደረግ ከቤተሰቦቻቸው ማጣራት ተችሏል። በቀብር ስነ ስርዓቱም ላይ የምዕራብ አርሲ ዞን የመንግስት የሥራ ኃላፊዎችና የሃይማኖት መሪዎች እንዲሁም በርካታ ቁጥር ያላቸው የከተማው ነዋሪዎች ከተለያዩ አካባቢዎች መጥተው በሥርዓተ ቀብሩ ላይ ተገኝተዋል። በተለይ መላው የሻሸመኔ ህዝብ ሙስሊም ክርስቲያን ትልቅ ትንሽ ሳይል ወፈ ሰማዩ ሁሉ ወጥቶ እነዚህ ለነፍሳቸው አድረው ሕይወታቸውን በክፉ ሞት ተነጥቀው የተመለሱ ልጆቹን ደም እንባ እያነባ ቀብሯቸዋል። ሻሸመኔ አሁን በብዙ ሀዘን ላይ ነች። ሊረጋጋ ያለ መንፈሷን ደግሞ የናጠው ይህ አደጋ የብዙዎችን ልብ የሰበረ ክስተት ነው። ከሀዘን ሀዘን የማይበላለጥ የማይመራረጥ ቢሆንም በወቅቱ መኪናውን ሲያሽከረክር የነበረው ሾፌር ከነ ልጁ ሕይወቱ ማለፉ ደግሞ ሀዘኑን ከባድ ያደርገዋል። ያ ታዳጊ ልጅ ገና የዚህችን ዓለም ጣዕም ያልቀመሰ ለሟች አባቱም ለእናቱም ልፍ ሲል ለሀገርም ተስፋ የነበረ ልጅ ነበር። የሞት ክፋቱ ይህ ነው። እንግዲህ ሲጣራ በቅደም ተከተል አይደለም የሚጣራው ይህ ኖሯል አልኖረም፣ የአርጅቷል አላረጀም አይልም። በቃ አፍ እንዳመጣለት ይጠራል፣ እጅ እንደዘገነለት ያነሳል። ሞት ክፉ ነገር ነው። የእነዚህ ምዕመናን ሞት ለቤተ ክርስቲያኒቱም ሆነ እንደ ሀገር ትልቅ ኪሳራ ነው። ዛሬ በብዙ መልኩ አምላካቸውን ትተው በዓለም ሴራ ተጠምደው የቀደመ የወላጆቻቸውን ሃይማኖት ትተው በተንኮል፣ በመሳደብ፣ በስርቆት፣ በወንጀል እንዲሁም ደግሞ በብዙ አሸሼ ገዳሚዎች ሕይወታቸውን የሚያሳልፉ ወጣቶች በበዙበት ጊዜ እንዲህ ራሳቸውን በሥነ ምግባር አንጸው በጾም በጸሎት ተግተው ለነፍሳቸውም ለስጋቸውም የሚተጉ ምዕመናንን ማጣት ለሀገርም ቁስሉ ከባድ ነው። የቤተሰቦቻቸውን ሕመም እንደው አለማንሳት ነው የሚበጀው። አያድረስ ከማለት ውጪ ምን ይባላል? እንዲህ ያሉ ለፍቶ አዳሪዎች ከራሳቸው አልፈው ለቤተሰብም የሚደግፉ ደካማ ወላጆቻቸውን የሚጦሩ ነበሩና ኪሳራው ብዙ ነው። የቤተሰብ ጉዳት ባያሌው ብዙ ነው። ሁሉ ሰው ሞት ይሉት ነገር እንዳለ ቢያውቅም ቅሉ ዛሬ አድሬ ነገ ኑሬ እንዲህ እንዲህ አደርጋለሁ እንጂ አሁን መልአከ ሞት መጥቶ ይወስደኛል ብሎ አያስብም። አሁን ይህ የምትመለከቱት ቪዲዮ ወጣቶቹ የጉዞ ማህበራቸውን እንዴት አድርገው እንደመሰረቱትና ደግሞ ፈጣሪ ዕድሜ ጨምሮላቸው ላለፉት አምስት ዓመታት እንደምን አድርገው የጻድቁን ደጅ ድረስ እየመጡ እየተመላለሱ እየተሳለሙ እንደነበር ከማኅበሩ መስራቾች መካከል አንዱ እንዲህ ሲል ነበር የተናገረው። መቶ ሰባ ሁለት ኪሎ ሜትር አቋርጠን በአርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ ሰማይ ስር እንገኛለን። የዛሬ አምስት ዓመት በዶልፊን መኪና ይህን ገዳም ለማየት መጣን። እዚሁ ማኅበር መስርተን ሄድን። የማህበራችን አምስተኛ ዓመት ሳናቋርጥ ለአምስት ተከታታይ ጊዜ እዚህ ደብር ላይ ተገኝተናል። ዘንድሮ ከሻሸመኔ በሶስት ባስ ነው የመጣ ነው። እኛ ማህበረ ጎልጎታ ዝክረ አቡነ ገብረ መንፈስ ቅዱስ ሻሸመኔዎች እንባላለን። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። የጻድቁ ቃል ኪዳን በረከት፣ አማላጅነት ጸሎት አይለየን። ባላችሁበት ሰላም እግዚአብሔር ታዲያ ከእነዚህ ምእመናን ሕልፈተ ሕይወት ጋር ተያይዞ ብፁዓን ሊቃነ ጳጳሳት እንደ አባትነታቸው በየሚያስተዳድሯቸው አድባራትና ገዳማት ስም የተሰማቸውን የልብ ሐዘንና ለቤተሰቦቻቸው መጽናኛ ይሆን ዘንድ መልእክቶቻቸውን አስተላልፈውላቸዋል። ከእነዚህ መካከል ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በዝጊቲ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ዓመታዊ የጻድቁን በዓል አክብረው ሲመለሱ በመኪና አደጋ ሕይወታቸውን ባጡ ወገኖች ሀዘናቸውን ሲገልጹ እንዲህ ነበር ያሉት፣ ታምነናልና ይልቁንም ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል ይላል ሁለተኛ ቆሮንጦስ ምዕራፍ አምስት ቁጥር ስምንት በትናንትናው ዕለት ከዝጊቲ አቡነ ገብረ መንፈስ ቅዱስ የጻድቁን ዓመታዊ ክብረ በዓል አክብረው ወደ ሻሸመኔ ከተማ ሲመለሱ በነበሩ ልጆቻችን ላይ በወላይታ ዞን የደረሰውን ድንገተኛ መኪና አደጋ የሰማነው በአሳዛኝ ሁኔታ ነው። እነዚህ ልጆቻችን የመጠራታቸው ነገር ከቤተሰቦቻቸውም ሆነ ለሚሰማው ሁሉ ልብን የሚሰብር ቢሆንም በበጎ ተግባር ላይ ነውና ወደ ቤተ እግዚአብሔር በማቅናትና ቤተ ክርስቲያናዊ ግዴታቸውን ሲወጡ ቆይተው የተጠሩ በመሆናቸው አምላካቸውና አባታቸው ጉስቁልና በሌለበት እቅፉ የሚቀበላቸው መሆኑን በመረዳት ስለ ሁሉም ነገር እግዚአብሔርን ልናመሰግን ይገባናል። በአደጋው ወደ ዘላለማዊ ቤታቸው የተጠሩ ልጆቻችን ቤተሰቦችና ምዕመናን እግዚአብሔር መጽናናቱን እንዲያድልልን፣ በልዩ ልዩ ጉዳት በሕክምና የሚገኙም ፈጥኖ የፈውሳቸው ዘንድ ጸሎታችን ነው እግዚአብሔር ኢትዮጵያን ይባርክ ሲሉ መልእክታቸውን አስተላልፈዋል። እንዲህ ካለው ጉዳይ ጋር ተያይዞ እሳቸውም ብቻ ሳይሆኑ ብዙ ብፁዓን ሊቃነ ጳጳሳት በዚህ የመኪና አደጋ ሕይወታቸውን ላጡ ወገኖቻቸው መልእክቶቻቸውን አስተላልፈዋል። ከነዚህ መካከል ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳር የሰሜን ጎጃ ማህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ፣ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የተዋህዶ ሚዲያ ማዕከል የበላይ ጠባቂ፣ ብፁዕ አቡነ ቀሌምጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ይስሐቅ የውላይታ ሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ሩፋኤል የጋምቤላ የምስራቅ ወለጋ የምዕራብ ወለጋ፣ የቄለም ወለጋ፣ የሆሮ ጉዱሩ ወለጋ፣ የቤኒሻንጉል ጉምዝ አሶሳና የደቡብ ሱዳን ሀገረ ስብከት ሊቀጳጳስ በሙሉ የተሰማቸውን ሀዘን ገልጿል። ሊቀጳጳሳት በደረሰው የትራፊክ አደጋ ህይወታቸውን ላጡ ወገኖች እግዚአብሔር አምላክ ነፍሳቸውን በአጸደ ገነት በአብርሃም በይስሐቅ፣ በያዕቆብ ጎን እንዲያሳርፍ እነኚህ ብፁዓን አባቶች ተመኝተዋል። በመጨረሻም በየመንበረ ጵጵስናቸው በሚገኙ አድባራትና ገዳማት ጸሎተ ፍትሃት እንደሚደረግላቸው ሊቃነ ጳጳሳቱ ገልጸው በአደጋው ጉዳት ለደረሰባቸው በሕክምና ላይ ለሚገኙ ምዕመናንም እግዚአብሔር አምላክ ምሕረት ይስጣቸው ሲሉ መልእክቶቻቸውን አስተላልፈዋል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ጊዜ ሚዲያ ለሟች ቤተሰቦች መጽናናትን እንዲሰጥ ሕይወታቸውን ላጡ ወገኖቻችን ደግሞ ፈጣሪ ነፍሳቸውን በቀኝ ያኖር ዘንድ ተመኘን። እናንተም አብራችሁን ስለቆያችሁ፣ መሰናዷችንን እስከ መጨረሻ ስለተከታተላችሁ እናመሰግናለን። እንዲህ ካለው ሀዘን ይሰውራችሁ፣ ይሰውረን። በሌላ መሰናዶ እስከምንገናኝ ድረስ በያላችሁበት የዓለም ጫፍ፣ በያላችሁበት የሀገር ጥግ ሁሉ ክፉ ሳይነካችሁ ደግ ሳያልፋችሁ ትከርሙ ዘንድ ወደድን። እናመሰግናለን።